ወንድም ዓለም አለህ። አባትህ በሰጠህ በወንድነት መክሊቱ ሰልጥነህና በልጽገህ ጽድቅ ትሠራበት ዘንድ በልዕልና አለህ? ወይንስ በብሶትና በምሬት በጭንቀትና በንዴት በቀቢጸ ተስፋና በቁጭት ታስርሃልን? መልስልኝ እንጂ። ይህ ያንተን ጀግንነት ልዕልናና ቅድስና የሚፈልገው የታላቅ ወንድም ድምፅ ነው። እናስ ታናሽ፣ አባታችን በሰጠን ጸጋ በወንድነት መክሊቱ ከተጠራንበት ልዕልና በአባቶቻችን ቁና ተሰፍረህ ሞልተስ አለህ? እስቲ አውጋኝማ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበት የነበረ እኔም ልጆቼ፣ ወዳጆችም ስንታጠበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ብቻ አዘጋጀዋለሁ። ሌላ ተጨማሪ ሳሙናውን ፋንሲ ማድረጊያ እንዲወደድ በማለት ለምሳሌ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ደረቅ እንዲሆን፣ ብርካቴ እንዲኖረው ብለን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ምክንያት ጸጉራችን ላይ ቆዳችን ላይ ይደርስ የነበረው መንጣት መገርጣት መከርቸፍ ማስቀረት ችለናል። ስለዚህ በዮጊ ገላ ሳሙና ስንታጠብ ቆዳችን ጸጉራችን ተፈጥሯዊ ወዙን በቀላሉ በፍጥነትም እንዲመልስ አግዞታል ማለት ነው። እኛ እንደተጠቀምንበት አንተም እንደተጠቀምበት ተጠቀምበትን እንመክርሃለን። በ175 ግራም አዘጋጅተናል። 300 ብር ይሸጣል። የምታገኝበትን አድራሻ የጉግል ማፓ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። ያንን ጉግል ማፕ ላይ ኮፒ ፔስት አድርገህ ሰርች ስታደረገው እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ዮጊ የገላ ሳሙና ስትላቸው ይህንን በ175 ግራም ያዘጋጅነውን ነውን 300 ብር ይሸጡልሃል። እስከ መቼ ነው በዚህ ሳሙና የምታጠበው እስክትል ድረስ እጅግ ይበረክታል። እንግዲህ ለቆዳና ለጸጉርህ እንደምትጠቀምበት ሁሉ፣ ከዛ ባሻገር ደግሞ ይህን ሳሙና ገዝተህ አንተ ሞክ ብትጠቀምበት፣ ለወዳጆችን ብታበረክተው በዚህ የዩቲብ ቻናል ያባወራ ቻናል ማለት ነው። ትውልዳችን ላይ በተለይም ደግሞ ወንዶቻችን ላይ ሆን ተብሎ የሚሰራውን የማለጭ ስራ፣ አቅመቢስ የማድረግ ስራ የመቀልበሱን ነገር ታግዘናለህ፣ ትተባበረናለህ ማለት ነው። ትብብር ነው ልመን አይደለም። ጀግና እንዴት አለህ? የዛሬው ቪዲዮ እንግዲህ አንተን የሚሞግት አንተን የሚጠይቅ ነው የሚሆነው። ለምን አቅመቢስ እንደሆን ታዝበታውቃለህ? ለምንድን ነው አቅመቢስ የሆን ነው? ለምንድን ነው ደርሶ ብሶተኛ የሆን ነው? ለምንድነው ትውልዱ እንዳው የቸገረው ልትል ትችላለህ ከእስከ ሳይ ሳይለይ ሁሉም ማለት በሚቻል ደረጃ ሀብታሙም ድሃውም፣ የተማረውም መሃይሙም ለምንድን ነው አዛኝ አላዛኝ ነፍራቃ የሆነው? ጠይቀህ ታውቃለህ? መቼን ይሄ የሆነብን ብለህ አስበህ ታውቃለህ? ለምንስ ይሄ የሆነብን አስበህ ብለህ አስበህ ራስህን ጠይቀህ ታውቃለህ? እንዴትስ ከዚህ እንወጣ ይሆን ብለህ ከራስህ ጋር ተሟግተህ ወይም ደግሞ ከወዳጆች ጋር ተነጋግረህ ታውቃለህ? ለምን እንደሆነ እነግርሃለሁ። ምክንያቱ ምን መሰለህ? አየህ አንድ ማህበረሰብ ራሱን የሚጠብቅበት ራሱን የሚገነባበት ወደ ሲቪላይዜሽን ወደ እድገት፣ ወደ የትኛውም እድገት ብትለው በመንፈሳዊም ህይወቱ ብለው በቁሳዊ ህይወቱም ኑሮም ብለው በዓለም ባለው ኑሮ የሚገነባበት የራሱ የሆነ ታሪክ ትውፊት አለው። እነዛን ታሪኮች ባጣህ፣ እነዛን ትውፊቶች በጣልክ ቁጥር ትውልዱ ቀጣይ የወደፊት እጣ ፋንጣው ባዶ ጨለማ ይሆንበታል። ስለዚህም አቅመ ቢስ ይሆናል፣ ደካማ ይሆናል፣ ተስፋ ያጣል። የሚኖርበት የሚኖርለት ተስፋ ያጣል። በዚህ ጊዜ ተስፋ መቁረጥ ውስጥ ይገባል። ምን ሳይጎድለው ምን ሳያጣ ብሶት፣ ሮሮ፣ ማማረር ውስጥ ይገባል። ይህ ደግሞ ተስፋ አስቆርጦት ህይወቱን ያሳጠዋል። ምናልባትም ለጠላት አሳልፎ ይሰጠዋል፣ ለባርነት ይማግደዋል። ስለዚህ እኛ የቱ ጋር ሰዓት ነው ብትል፣ ትላንትና እዚህ የደረስንበትን ትላንትናችን ትላንትናችን ረስተን ዛሬ እዚህ ያደረሰንን የአባቶቻችንን ትውፊት የአያቶቻችን የቅድመ አያቶቻችንን ታሪክ በመጣላችን ነው። እነዛን ማናንቋሸሻቸው የራሳችን ልጆች በአብዛኛው በአብዛኛው የራሳችን ልጆች የኢትዮጵያ ታሪክ ምንድን ነው ይላሉ። የኢትዮጵያ ታሪክ እኮ የጦርነት ታሪክ ነው፣ ምን የሚረባ ታሪክ አላት? የኢትዮጵያ ታሪክ የጦርነት ታሪክ ነው አላሉንም ብለውናል። እነዛ ማስተሬትና ዶክትሬት የጫኑት ሄደው ከፈረንጅ ሀገር፣ ከምዕራባውያን ዘንድ ቁሳዊ ዓለማዊ ስልጣኔን ተምረው ኑሮን ማቅለያ ገበሬውን ወንድማችንን፣ ገበሬውን አባታችንን፣ ገበሬዋን እናታችንን በጭስና በጭለማ የሚጨናበሱትን አያቶቻችንን እንዲራዱ እንዲያግዟቸው ሄደው ትምህርት ተምረው እንዲመጡ የተላኩት ምን ተሰብከው መጡ? የራሳችንን ራሳቸውን ያስገኘውን የአባቶቻቸውን የአያቶቻቸውን የቀድመ አያቶቻቸውን ታሪክ የሚኮኑ ሆኖ የረባ ታሪክ የላትም እንዳለ ታሪኳን እኮ ብታገላብጠው የጦርነት ታሪክ ነው። ተኮፈሱ። ማንን ጎዱ? ራሳቸውን ጎዱ፣ ልጆቻቸውን ጎዱ፣ ሀገራቸውን ጎዱ። እ አሁን ትውልዱ ከእስከ ሳይሌይ ሁሉ ብሶተኛ አላዛኝ ነፍራቃ ሆነ። ተአምር የሚጠብቅ እንጂ እሱ የሚሳተፍበት የራሱ ግብር የራሱ ዲዩቲ ኤንድ ሬስፖንሲቢሊቲ ያለው እስካይመስል ድረስ አልጫ ሆነ። ይህ እንግዲህ ዘመናዊን ታሪክ ስታየው ወይም ደግሞ በዓለም የሚሰራውን ታሪክ ስታየው የነገስታቱን ታሪክ ስታየው የህዝቡን ኑሮ ስታየው ህዝቡ እንዴት ይኖር እንደነበረ የተጻፈውን ስትመረምረው ስለነዛ ነገሮች የተነገረው ሁሉ ተራ ጦርነት ተረት ተረት ነው ተባለ ወደ መንፈሳዊ ቦታውም ስትገባ እንደዛው ነው። መንፈሳዊ ቦታ ላይም እንደዚ አይነት ወዳደሮች ደግሞ አሉ። የቅዱሳኑን ታሪክ፣ የቅዱሳኑን ተጋድሎ የተጻፈበት ገድላቸውን ተረት ተረት ነው የሚሉ እነሱ ከአባቶቻቸው በልጠው ከአባቶቻቸው ተሽለው ትናንትና መጽሐፍ ቢያነቡ ሺህ ዓመት ሀገሪቷን የገነባት ሺህ ዓመት ቤተክርስቲያን ነው ያቆያትን ታሪክ ተረት ተረት ነው አሉ። ማ ተረት ተረት ሆኖ ቀረ? እነሱ ተረት ተረት ሆኖ ቀሩ። የእውነት የኖሩት ሰዎች ኖረውታል። የእውነት የኖሩት ሰዎች በህይወት አልፈውበታል። እነሱን ያሰቡ ሰዎች ጽፈዋቸዋል። ታሪካቸውን ጽፈውታል፣ ያ እውነተኛ ነው። ያንን የናቀው ግን ተረት ተረት ሆኖ ቀራ። ያው አሁን እንደምናየው ተስፋ የሚያስቆርጥ ነገር ውስጥ እንድትገባ ማናደረገ አቅመቢስ እንድትሆን ማናደረገ ነፍራቃ እንድትሆን ማናደረገ ትላንትናህን በመጣልክ አባቶች የሰሩትን አባቶች የመጡበትን ሀገር የተገነባችበትን ማህበረሰብ የታነጸበትን ያንን ታሪክ ስለጣልክ፣ ያንን ትውፊት ስለናክ፣ ንቀህም ስለጣልከው፣ ስለቀበርከው ዜን በምን ላይ ትመሰረታለህ? እንዴት ሩትድ ትሆናለህ? ምን ላይ ሩትድ ትሆናለህ? ቅዱሳት መጽሐፍ ቅዱስን ብታየው ጦርነት ታሪክ የለውም እንዴ? ያ የጦርነት ታሪክ ትውልድን የሚያበላሽ ነው እንዴ? ያ የጦርነት ታሪክ ክርስቲያኑን ወይም ደግሞ በዛ ውስጥ ያለፉትን አይሁዳውያኑን ብትል ጦረኛ አረመኔ አደረጋቸው እንዴ? ያ ታሪክ የሰው ልጅ ታሪክ አልነበረም? ትውልድ የታነጸበት ታሪክ አልነበረም? ዛሬ አንተ ላይ ሲመጣ ለምንድን ነው ያ ታሪክ የጦርነት ታሪክ ነው? እንደው አንድ የሚረባ ነገር እንኳን የላቸውም ብሎ የራሳችን ልጆች የራሳችን ምሁራን፣ ዘ ሶኮልድ ምሁራን ያሉት ለምንድን ነው ብሬንዋሽ ተደርገው? መተው ነበረ፣ ትውልዱን መተው። ብሬንዋሽ እንዲያደረጉት አልጫ እንዲሆን ስለሚፈለግ አቅመቢስ እንዲሆን ስለሚፈለግ አቅመቢስ ምን ይጠቅማል? አቅመቢስ ቢገፉት ይገፋል፣ ቢደፉት ይደፋል። አቅመቢስ አገር አይገነባም። ተውት፣ አገር አይደለም ራሱን አይገነባም፣ እራሱን መስራት አይችልም። እውቀት መሸምደድ ጭንቅላት ውስጥ እና በዛ በሸመደዱት እውቀት የሆነ ፈተና አልፎ ማስተሬትና ዶክተሬት መያዝ ሊቅና ሊቃውንት መባል ጀብድ አይደለም። ይህንን ዛሬ ኤአይም እያደረገው ነው፣ ሮቦቶችም እያደረጉት ነው። እውቀትን ሸምድዶ የተቀመጡ ደግሞ ምንም የማይሰሩ ደግሞ ሃርድ ዲስኮችም አሉ፣ ኤስኤስዲዎችም አሉ። ጀብድ አይደለም ይህ አቅመቢስ ስንሆን የሆነው ነገር ምንድን ነው? አቅመቢስ ስንሆን ማንም የሚገፋን ሆንን፣ ማንም የሚደፋን ሆንን። እሱን መቋቋም በጽናት መታገል ባናሸንፍ እንኳን እየታገልን ማለፍ ሶዛት ትውልዳችንን ማስቀጠል አቃተን። እንደሚያቃተን ስለሚያውቁ እነሱ አቅመቢስ እንድንሆን አደረጉ። አቅመቢስ እንድንሆን ፈለጉ። አቅመቢስ እራሱን መገንባት አይችልም። አቅመቢስ እንኳን ማህበረሰብን ሀገርን አይደለም አንድ ራሱንም መምራት አይችልም። ስለዚህም ደግሞ አሁን እንደምናየው በቤተ መንግስቱም በቤተ ክህነቱም መሪ አጣን፣ ሰው ሳናጣ መሪ የቸገረን ሆንን። ከዚህ ጋር ተያይዞ እንደው ከራሴ አልፌ ለልጆቼ የሚጠቅማቸው ብዬ የማስባቸውን ፊልሞች እናያለን እና በብዛት ከምናያቸው ፊልሞች በብዛት ስላችሁ በተደጋጋሚ ከምናያቸው ፊልሞች ውስጥ ሁለት በተለይ ጠቅሳለሁ። በተለይም ደግሞ ከወንዱ ልጅ ጋር አንደኛው ዘላይን ኪንግ ነው። ዘላይን ኪንግ ኢዝ አወር ፌቨራይት፣ በጣም የምንወደው ነው ሁሌ ብዙ ጊዜ የምናየው ነው። ሁሌ ብናየውም የማይሰለቸን ፊልም ነው። በጣም ብዙ ትምህርት አለው። ምናልባት አንድ ቀን ራሱን የቻለ በሱ ላይ አንድ ኮሜንተሪ ወይም ደግሞ ማብራሪያ ነገር እንደ ሪቪው እኛ የምንጠቀምበትን የሚጠቅመንን ነገር ልነግራቸው እችላለሁ። ለዛሬ ቀንጨብ አድርገን፣ ሁለተኛው ጆን ዊክ ነው። ጆን ዊክም እንደዛው በጣም የምንወደው ፊልም ነው። በእርግጥ ያው የሚሰቀጥጥ ነገር አለው። ለልጆች ግን የኔ ልጆች ብዙ እንደዚ አይነት ኤክስፖዠር ስላላቸው እንዲህ እያሉ ቢሆን ያዩታል። እኔስ ግን ስለ ላይንኪንግ እናወራና የላይንኪንግ ፊልም በጣም ወደዋለሁ። እንዳልኳቸው ከልጆች ጋር ማየት ራሴን ብቻዬን የማየዋለሁ። ብዙ ነገር ራሴን መማረበት አሉ፣ ልጆችን ማስተምርበት አሉ። እዛ ፊልሙ ላይ እንግዲህ ሙሉ ፊልሙን አናወራም። መሀል ላይ ንጉሱ አለ፣ የአንበሳዎቹ ንጉስ አለ፣ ሙፋሳ የሚባለው ልጁ አለ፣ ሲምባ የሚባለው ሞስት ፕሮባብሊ እንግዲህ የንጉሱን ዙፋን ይወርሳል የሚባለው ሲምባ ነው። ሲምባ በአንድ ወቅት የሆነ የሆነ ቦታ ላይ እንጨት ላይ ይወድቃል። እሱን ለማዳን አባቱ ይሮጣል። ካንድ ፊልሙ በደንብ እናንተ አስታውሳችሁት እና ይሮጣል። በዛ ሞመንት ላይ እንትኖች ይመጣሉ። ምንድን ናቸው እነዚህ? አጋዘን ኦር ሳምቲንግ እንደዚህ አይነት ነገሮች ይመጣሉ። ጎሽ፣ እነሱ በጣም በብዛት ደንግጠው፣ በርግገው እየመጡ በነበረበት ሰዓት ላይ ነበር እና እሱን ለማዳን በሚያደርገው ጥረት ሙፋሳ አባትየ ይሞታል። ልጁ ከነሱ ለመሸሽ በሚያደርገው ሩጫት እንግልት ምናምን ሌላ የማያቀው ሰፈር ይደርሳል። እዛ የማያቀው ሰፈር ሲደርስ የማያቀው ቦታ ሲደርስ ሁለት ወዳጆችን ያፈራል ወይም ደግሞ ያገኛል። አንዱ ከርከሮ ነው፣ አንዷ ደግሞ የሆነች ስኩሪል ነገር ነች። ቲምባና ፑምፒ ምናምን የሚባሉ ልጆች እና ከነሱ ጋር ማደግ ይጀምራል ማለት ነው። ከነሱ ጋር ማደግ ይጀምራል። ከነሱ ጋር ማደግ ሲጀምር አንበሳነቱን ይረሰዋል። አንበሳ ተፈጥሮውን፣ የአንበሳውን ፕራይድ፣ ያን መንጋውን፣ የአንበሳውን ባህሪ ጠባዩን፣ እነዚህን ሁሉ ይረሳል። ከነሱ ጋር መጫወት፣ መዝናናት፣ መዝፈን አሸሸ ገዳሜ፣ በቃ የበሉ የጠጡ ፈታ እያሉ ማሳለፍ ሆነ ማስካካት መስፈን ሆነ እንዳውም፣ ሀኩና ማታታ የሚል ዘፈን አላቸውና በጣም የሚያዝናና ነውና፣ ይህንን ያሳልፋል። በቃ አንበሳነቱን ረሳ። በአጋጣሚ የአባቱ የሙፋሳ አማካሪ የነበረው ሽማግሌው ዝንጀሮ የሆነ አንድ የራሱን ምርምር ሲያደርግ ምርምር ሲያደርግ ሲምባ መኖሩን ያ ምልክት ይሰጠዋል። ካይንድ ኦፍ እንደ ጥንቆላ ብሉት ወይም አንድ ማጂክ ነገር ሲሰራ ማለት ነው፣ አስማታዊ ነገሮች ሲሰራ። በዛሁ ሰሞን ደግሞ ናላ የምትባለው የሲምባ አብሮ አደግ ወዳጁ ነች፣ አብሮ አደግ በአጋጣሚ እዛ ጫካ መታ ለአደን ወጣ ታገኘዋለች ከሱ ጋር ድንገት ይገናኛሉ፣ ይተቃቀፋሉ። ነከርከሮ ግራ ይገባቸዋል። የታውቃታለህ አንተ ከኛ ጋር አደለሞ የኖር ይሉታል። ነገር ግን ያው አስተዳደጋቸው ይነግራቸዋል። ከዛ ወደዛ መሄድ አለብህ ትለዋለች። አይዋጠለትም። እዛ ለምንድን ነው ሚደላል? እንደዚ ችግር ተፈጥሯል። አጎት ስካር ብዙ ችግር ፈጥሯል። ሄደ የአባትህን ክልል የአባትህን ቤተ መንግስት፣ የአባትህን መንግስት መውረስና ማስጠበቅ መቻል አለብህ። ላይክ መንጋውንም ትውልዱንም ማህበረሰቡን ማስቀጠል አለብህ፣ ትለዋለች። እኔ እንዴት ተችላለሁ ይሄንን ነገር አላቆም ይላታል። ኤኒዌይስ፣ በዚህ መካከል ተስማምተው ብቻ ይሄዳሉ። ሲሄድ ያ ብዙ ችግር እንደተፈጠረ ትነግረዋለች። እሱ በልጅነቱ ነው ከዛ ቦታ የጠፋው። ከዛ በኋላ ታሪኩን አጠራጥራላ ነው ሽማግሌውን፣ የሙፋሳን የአባቱን ማለት ነው አማካሪ ያገኘዋልና አባቴን ታውቀዋለህ ግን በደንብ ቢሏል ምን ምን እንዴት እንዴት ነው ማላቆ ይልና ና ላሳይህ እንደውም ብሎት ይዞት ይሄዳል። ሲምባ ተገርሟል። አሁን እንግዲህ ሲምባ አድጓል፣ ጎፈር ምናምን አውጥቷል በፊት ከአባቱ ጋር እዛ ስታምፒድ የመንጋው ስታምፒድ አባቱን ሲገለው በልጅነቱ ልጅ ነበርና፣ ከዛ ሙፋሳ ላሳይህ ና ብሎት አባቱ ሊያሳየው ወስዷል። ወስዶ አንድ ኩሬ ጋር እየው፣ ልክ ጠጋ በልና እየው፣ አባትህ እዛ አለ ይለዋል። ጠጋ በልና እየው ይለዋል። ጠጋ ብሎ ሲያይ የራሱን መልክ ነው። ምንድን ነው የምትለኝ? የራሴን መልክ ሪፍሌክሽን እያሳየኝ፣ የራሴን መልክ ነፀብራቅ እያሳየኝ ነው እንዴ? ኖ ኖ ኖ፣ አይደለም አይደለም፣ ናና ና ጠጋ ብለህ ይለዋል። በደንብ ይጠጋ ብለ ይለዋል። ጠጋ ብሎ ያያል። ጠጋ ብሎ ሲያይ ያን ጊዜ ይነግረዋል። አየው ያ ያንተ መልክ ነው። እዛ ያንተ መልክ ውስጥ አባትህ አለ፣ አባትህ በአንተ ውስጥ ይኖራል ይለዋል። ትኩር ብሎ ያያል። የነገረውን ነገር ይሰማል። በዚህ መካከል የአባቱ መንፈስ ከሰማይ ይጠራዋል። ሲምባ ልጄ ይለዋል። በጣም እዚህ ጋር ኢሞሽናል ያደርጋልና ሲምባ ልጄ ይለዋል። ሲምባ ልጄ ረስተኛል ይለዋል። እንዲህ አባ ያረሳውም እኮ አይደለም። አይደለም ረስተኛል ማንነትክን በመርሳትክ ረስተኛል ይለዋል። ሲ ረስተኛል ሲለው እኔ አባት መሆነን ሙፋሳ አባት መሆኑን ረስተሃዋል፣ አይደለም በቃ ማንነትን ከረሳ እኔን ረስተኛል እያለው ነው። ማንነትክን ረስተሃልና ረስተኛል ይለዋል። አትርሳ ማንነትክን እንዴት አድርጌ በልጅነቴ ሌላ ቦታ አድርጌ ወደኋላ መመለስ ወዳደኩበት መመለስ እንዴት እችላለሁ? ወይም ደግሞ አንተ ወደ አሳደግህ ማንነት መመለስ እንዴት እችላለሁ ይለዋል። ወደ ራስ ተመልከት ይለዋል። ማንነትህን አስታውስ ይለዋል። ወደ ራስ ተመልከት፣ ማንነትህን አስታውስ፣ ያሳደገህን አስታውስ በልጅነትህ ማለቱ ነው፣ ያንን አስታውስ ይለዋል። ያን ጊዜ ማንነቴን ታስታውሳለህ እያለው ነው፣ ልብ አድርግ። አንተ ያንዱና የብቸኛው የኔ የአንበሶቹ ንጉስ ልጅ መሆንን አትርሳ ይለዋል። ከዛ እያወራው በዛው መንፈሱ ይጠፋል። ኤኒዌይስ ማስተላለፍ የፈለግኩት ነገር ታዲያ እዚህ እዚህ ጋ ያለው ጭብጡ ማንሳት የፈለግኩት ታዲያ በዚህ ፊልም ላይ ማለት ነው እሱ ምንድነው በዚህ ፊልም ላይ ማንሳት የፈለግኩት ጭብጥ ማንነታችንን በረሳን ቁጥር ማንነታችንን በረሳንበት ልክ ማንነታችንን በረሳንበት ልክ ከትላንትናዎቹ ከአባቶቻችን መልክ እየራቅን እየጠፋን ነው የምንሄደው። የአባቶቻችን መልክ እየጠፋብን ይሄዳል። አባቶቻችንን እስካን መስል ድረስ እንሆናለን። ሲምባ ምንም እንኳን የአንበሳ ሰውነት ቢኖረውም የአንበሳ ጎፈር ቢኖረውም አንበሳነቱን ግን ረስቶ ነበር። ከማጋ እየኖረ ከነከርከሮ ጋር እየኖረ እሱ እዛ በመጥፋቱ አባቱ በመሞቱ አባቱን የማይወደው ተፎካካሪው የአባቱ ወንድም የነበረው ስካር ለአባቱ ተገዝተው ይኖሩ የነበሩትን ታዘውለት ተገዝተውለት ይኖሩለት የነበሩትን መንጋዎች እንዲሁም ሌላውን ኪንግደሙን በአጠቃላይ በጅብ አስወረሩት። በጅብ ሲያስበላው ቆይቷል። እሱ እሱ የሚመራቸው እሱ የሚነዳቸው መንጎቹ አንበሶች በመሆን ፈንታ ጅቦች ሆነዋል። ጅቦች ነበሩ። በዚህ ጊዜ እንግዲህ ስካር እማ ሲምባ ይመለሳል ያው እነ የአባቱ አማካሪ የሙፋሳ አማካሪ የነበረው የሽማግሌውም ዝንጀሮ ይነግረዋል። ታሪኩ ሌሎቹም እናቱንም በኋላ ያገኛል። ከስካር ጋር ይገናኛል። ታሪኩ ይቀጥላል። ኤንዌስ ግን ወደነበረበት ክብሩ ራሱን ለመመለስ ይሞክራል። ወደነበረበት ክብሩ ይመለሳል ወደ ነበረበት ክብሩ ወደ ተፈጥሮ ወደ ማንነቱ አባቱ እንዳለው ወደ ራሱ እየተመለከተ እናቱን ወዳጆቹን እየተመለከተ ወደዛ ማንነቱ ይመለስና የአባቱን ክብር አስጠብቆ ያስቀጥላል ማለት ነው እኛም ጋር የሆንነው እንደዛ ነው አለህ ወይ ብዬ ጠየቅኩ ለዛ ነው ወንድም ዓለም አለህ ወይ አባታችን በሰጠን ጸጋ በወንድነት መክሊቱ እሱ በጠራ ልዕልና አባቶቻችን በተሰፈሩበት ቁና አባቶቻችን በሚታወቁበት እነ ሄሮዶትስ በሚያውቋቸው ግሪካውያን በሚያውቋቸው ሜሶፖቶሚያውያን በሚያውቋቸው በዛቁና ተሰፍረህ ተሳፍረህ ሞልተህስ ታገኝታለህ ወይ? አለህ ወይ? ወይንስ በብሶትና በምሬት በጭንቀትና በንዴት በቀቢጸ ተስፋና በቁጭት ታስረሃል ወይ? ተሸብበሃል ወይ? የጠየኩ ለዛ ነው። መፍትሄው ምንድነው? መፍትሄው ወደ ነበርንበት መነሳት ነው። አባቶቻችን ወደ ነበሩበት መነሳት ነው። አባቶቻችን ወደ ነበሩበት መነሳት በባዶ ማቅራራት አይደለም፣ ታሪካቸውን ማጥናት ነው። እነሱም ከአባቶቻቸው ፣ አባቶቻቸውም ከአባቶቻቸው ከአያቶቻቸው፣ ከቅድመ አያቶቻቸው ተቀባብለውት የመጡትን ነገር በአጉል ዘመናዊነትና መንፈሳዊነት ታጅረህ በአውቃለው እብሪት ተወጥረህ አታናነቅ። መርምር፣ ታሪካቸውም አንብብ። እነሱ የተሰሩበትም እዛ ውስጥ ሁሉም ነገር ልክ ነው ማለት አትችልም። ሰው ናቸው፣ ይሳሳታሉ። እንዳንተው የሚሳሳቱት ነገር አለ። ትማርበታለህ ልክ እነሱ ተሳስተው እንዳለፉት አንተም እንደምትሳሳት ታውቃለህ ትህትናንም ትማርበታለህ እግረ መንገድ ግን ስለዚህ ያንን የአባቶችንን ታሪክ ፈልግ የአባቶችንን ትውፊት ፈልግ አንብብ መታበዩን ተው መፍትሄው ነው ሌላ ምንም ማለት አይደለም እነሱ ባለፉበት እነሱ በሄዱበት መንገድ ላይውጣና ያን ጊዜ እነሱ ወደ ደረሱበት ልዕልና መሰየም ትችላለህ ያን ጊዜ ደረት ክነፍተ አለህ ወይ ስትባል አለሁ፣ በአባቶቼ ክብር፣ በአባቶቼ ግርማ፣ በአባቶቼ ማማ አለሁ። አባቴ በሰጠኝ ጸጋ አለሁ። ሰልጠኝበት በልጽጌበት ጽድቅ ሠራበት ዘንድ አለሁ ማለት ትችላለህ። ታናሽ አለክ በርታልኝ።